የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም፣ በአማራ ክልል በቀጠለው ውጊያ አመራሮች ላይ ጉዳት ደረሰም። የፋኖ ኃይሎች ታጣቂዎቻቸውን አሰልጥነው ማስመረቃቸውን አሳውቋል። ጀነራሉ ደግሞ በሌላ የመከላከያ ሰራዊቱ ስልጠና ላይ በውጊያ የምታመጡት ለውጥ የለም ሲሉ ተናግሯል። ዝርዝሩ ተዘጋጅቷል። ጀነራል ታደሰ ወረደ የመጀመሪያ የካቢኔ ስብሰባቸውን አድርጓል። በቅርቡ ህዝባዊ ኮንፈረንስ ይካሄዳል ሲሉም ተናግሯል። ይህንን ትሰማላችሁ። ፕሬዚደንት ኢሳያስ አፈወርቂ የጦርነቱ ሪፖርት ደረሳቸው። ጀነራሉ ዋና ከተማዋን ከተቆጣጠሩ በኋላ የመጀመሪያ ጉዟቸውም ወደ አስመራ ሆኗል። ተጨማሪ አለን። የብልጽግና አገዛዝን ሸሽተው ከሀገር ሲወጡ የነበሩ ሰዎችን እያሰሩ ሲሰጡ የከረሙት ዲፕሎማት ሚኒስትር ዴታ ሆነው ተሾሙ። የራሳቸውን ሰራተኞችና የስራ ባልደረቦቻቸውን በብሔራቸው ምክንያት እያስያዙ ሲያሳስሩ የነበሩት እኒ ዲፕሎማት ከአምባሳደርነት ተነስተው ከፍ ያለ ሹመትም ተሰጥቷቸዋል። ሌላኛው መረጃችን ነው። የብልጽ ግና አገዛዝ ካረፉበት ሆቴል አውጥቶ የረሸናቸው ፖለቲከኛው ባቴ ኡርጌሳ ከተገደሉ አንድ ዓመት ሞላቸው። ፖለቲከኛውን የገደሉ ሰዎች ግን እስካሁን አልተጠየቁም። የምትሰሙት መረጃ ይሆናል። የርዕሰ መስተዳድሩ ኃይል በርካታ የዩኒቨርሲቲ ተማሪዎችን አፍኖ ደብዛቸውን ማጥፋቱ ታወቀም። የብርሃኑ ነጋ ውሳኔን ተከትሎ ተቃውሞ ሲቀጥል የኢዜማው ሰው የቅርብ አጋር ደግሞ ተመራቂ ተማሪዎችን ሲያሳፍኑና ሲያስደበድቡ ውሏል እንመለከተዋለን። ዶናልድ ትረምፕ የገበያ ማጭበርበር ፈጽመው እንደሆነ ምርመራ እንዲደረግባቸው ሴናተሮቹ ጥሪ ያቀረቡ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በቀጠለ ውጊያ አመራሮች ላይ ጉዳት ደረስም የፋኖ ኃይሎች ታጣቂዎቻቸውን አሰልጥነው ማስመረቃቸውን አሳውቋል። ጀኔራሉ ደግሞ በሌላ የመከላከያ ሰራዊቱ ስልጠና ላይ በውጊያ የምታመጡት ለውጥ የለም ሲሉ ተናግሯል። በአማራ ክልል አገዛዙ ይቀጥል ዘንድ የሚሻው የርስ በርስ ጦርነት ጠላት በሚል አንዳንድ ባለስልጣናት የሚገልጹትን ማህበረሰብ አከርካሪ መምታትና ማዳከም አላማ ያደረገ ስለመሆኑ በርካቶች የሚስማሙበት ጉዳይ ነው። የአንድ ሰውዬ ልጅ ሁለት ልጅ መከላከያ ልጅ አለው ሶስት ልጅ ማነው ልጅ አለው? ያ ሰውዬ ግን አያዝም፣ መውለዱን ብቻ እንጂ አያዝም። በቃ የማልጅ የእኛ፣ የሞተም የኛ፣ የገደለም የኛ። እያንዳንዱ በቤተሰቡ አምስት፣ ስድስት፣ ሰባት፣ ስምንት ልጅ አስተምሮ አስተምሮ

እነዚህ አርሶ አደሮች እንደሚሉትም የብልጽግናው መንግስት የስራ ዕድል ሊፈጥርለት ያልቻለውን የሀገሪቱን ወጣት ወደ ሰራዊቱ በማስገባት ስራም ትምህርትም የከለከለውን የክልሉ ወጣት ጋር እያዋጋም የገዛ ሀገር ወጣቶችን ደመሰስን ናቸው ድል አደረግ ናቸው የሚል መግለጫን እንደ ጀብድ እያወጣም የብልጽግናው አውሮፕላን ላይ ተሳፈሩ የሚል ስላቅን ያክላል። ይህ ጦርነት ግን በክልሉ በመካከለኛው እና በታችኛው እርከን ላይ ያሉ የመንግስት አመራሮችን በተለየ እየበላ የቀጠለ ነው። ዛሬ ይህ በምስራቅ ወረዳ አመራሮቹ የርስ በርስ ጦርነቱ ያደረሰባቸው ጉዳትም ለዚህ አንዱ ማሳያ ነው ወደዚሁ ቀጠና ከደብረ ማርቆስ ተነስተው በመጓዝ ላይ እያሉ የተፈጸመ ጥቃትን ተከትሎ የተገደሉ የመንግስት ወታደሮች ደግሞ ሌሎች በዚሁ በጎጃም ቀጠና አዌም አሽፋ ተብሎ በሚጠሩ አካባቢ ዛሬ ጠንካራ ውጊያ ሲደረግ ነው የዋለው ከፓዌስ ከቋራ በሚያገናኘው ና የሱዳን ድንበር ጋር በሚያስተሳስረው ቀጠና ላይ ላለፉት አራት ቀናት በሜካናይዝድ ኃይል የታገዘ ውጊያም እንደ አባይ ዳር ሰላም አርጊና አዲስ አለ ባሉ አካባቢዎች ላይ ተደርጎም ከፍተኛ ሰብአዊ ጉዳት ነው ያጋጠመው። በዚህ አካባቢ በሁለቱም ተፋላሚ ወገኖች በኩል ከደረሰው ሰብአዊ ጉዳት ባሻገር ሰላማዊ ነዋሪዎችም ተገድለዋል፣ መኖሪያ ቤቶች ተጋድሏል። ደቡብ ጎንደር ጋይንት፣ ማዕከላዊ ጎንደር በለሳ፣ ሰሜን ሸዋ ባልጭት ሌሎች ጥቃትና ውጊያ የተመዘገበባቸው ስፍራዎች ሆኗል። ይህ ጦርነት ይቀጥል ዘንድ የብልጽግናው መንግስት የመከላከያ ሰራዊቱን ይተካልኛል ያለውን ተረኛ የጦርነት ሰለባ አድማ ብተናውን አሰልጥኖም በየአካባቢው ከሰሞኑ መበተኑም የሚታወቅ ነው። የፋኖ ኃይሎች በተለያዩ አካባቢዎች ታጣቂዎቻቸውን አሰልጥነው ማስመረቃቸውን እየገለጹ ቀጥሏል። ዛሬም ለወራት በተመሳሳይ ሂደት ሲያሳልፏቸው የቆዩና ሲያሰለጥኗቸው የቆዩ ተዋጊዎቻቸውን ማስመረቃቸውን ነው ይፋ ያደረጉት። እንዲህ ያሉ የታጣቂዎቻቸው ስልጠናና መረቃቶች በቅርቡ እያደረግ ነው ከሚሉት የአንድነት ዘመቻ ሲሉ ከጠሩት ውጊያ በፊት በተከታታይ ባሉ ሳምንታት ሲያደርጉት የተስተዋለ ነበር። የመከላከያ ሰራዊቱ ጀነራሎችን በተመሳሳይ ተግባር ላይ ናቸው። በደቡብ ሁሉ ቀጠና የርስበርስ ጦርነቱን ከሚመሩት ጀነራሎች ውስጥ አንዱ የሆኑት ብርጋዴር ጀነራል ዘውዱ ሰጥ ከስልጠናዎቹ በአንዱ ተገኝተው በጦርነት የአማራ ክልል ሕዝብ ምንም እንደማያመጣ መረዳት አለበት ሲሉ ተደምጧል። በጦርነት የሚመጣ የተለየ ነገር አለ ብለን አናም የአማራ ሕዝብ ጥያቄዎች ይኖሩታል። ጥያቄው በጦርነት እንደማይፈታ አውቆ ከውስጡ በመውጣት በየቦታው የሚደረጉ ግጭቶች፣ አለመግባባቶች፣ የህዝብ መንገላታት በውይይት የሚፈቱበትን መንገድ ጫና እንዲፈጠር በእርግጥም ጀኔራሉ እንዳሉት የአርሶ አደሮቹ ጥያቄም ልጆቻቸው በአንድ በኩል በመከላከያ በሌላ በኩል በፋኖ ወገኑም ሆኖ መገዳደላቸው ይቆም ዘንድ ሁነኛ መፍትሄ አምጦ የሚል ነው። እጅ ስጡ ከሚለው ውጭ ሌላ አማራጭ የሌላቸው የብልጽግናው ሰዎች ግን ከራሳቸው ተቋም፣ ከምክክር ኮሚሽኑ እየቀረበላቸውን የተኩስ አቁሙ ጥያቄ እንኳን ያልተቀበሉ ናቸው። ፕሬዚደንት ኢሳያስ አፈወርቄ የጦርነቱ ሪፖርት ደረሳቸው። ጀነራሉ ዋና ከተማዋን ከተቆጣጠሩ በኋላ የመጀመሪያ ጉዟቸውንም ወደ አስመራ አድርገዋል። ሱዳን ለሁለት የከፈለው ጦርነት ላይ ፕሬዚደንት ኢሳያስ አፈወርቄና አልሲሲም ከሱዳን ጦር ጎን መሆናቸውን አሳይተዋል። የጀነራል አብዱልፈታል ብርሃንን ጦር በመደገፍ ኢሳያስ አፈወርቄ በርካታ የበርካታ ኃይሎችን አሰልጥነው አስታጥቀውም ይዋጉ ዘንድ ልከዋል። ጦርነቱ በተስፋፋበትና ወደ ኢትዮጵያና ኤርትራ ድንበር አካባቢዎች በተቃረበበት ሰሞንም ኢሳያስ ኤርትራ እጇን አጣጥፋ ነገሩን የምትመለከቱ አይሆንም። ተገደን ቢሆን የጦርነቱ አካል እንሆናለን ማለት ነው። ምክንያቱም በእነዚህ አካባቢዎች የሚኖረው ችግር የሀገራችን ደህንነት አደጋ ላይ የሚጥል ይሆናልና በማለት ተናግረው ነበር። በቀጠናዊ ጦርነቶች ጣልቃ በመግባት የሚታወቁት ፕሬዚደንት ኢሳያስ አፈወርቂም በቀጥታ በሰራዊታቸው በኩል በሱዳኑ ጦርነት ባይሳተፉም በተለያየ መንገድ ግን ሲሳተፉ መቆየታቸው የሚታወቅ ሲሆን አሁን ከድንበራቸው ርቆ ወንድሜ የሚሏቸው አልቡርሃንም ዲፓርቱመንት ተቆጣጥረውላቸዋል። የአልብሩሃን የመጀመሪያው የድል ማግስት ጉዞም አስመራና የኢሳያስ ቤተ መንግስት ሆኗል። አልብሩሃን በአስመራ በሚገኘው ዓለም አቀፍ አየር ማረፊያ ሲደርሱም በፕሬዝደንት ኢሳያስ አፈወርቂ የደማቅ አቀባበል ተደርጎላቸው ነው። ሁለቱ መሪዎች በጋራ ፍላጎታቸው ላይ ባተኮሩ ጉዳዮች ላይ እንደተወያዩም የሱዳን ሉዓላዊ ምክር ቤት ባወጣው መግለጫ ላይ ይፋ አድርጓል። ሻቢያ ደግሞ በሁለቱ መሪዎች መካከል ጥልቅ ውይይት መደረጉን ጠቅሶም ስለ ሱዳን ጦርነት ወቅታዊ ሁኔታ ለፕሬዚደንት ኢሳያስ አፈወርቄ ከጀነራሉ ሪፖርት መቅረቡን አብራርቷል። ፕሬዚደንት ኢሳያስ አፈወርቄም ከውጭ ኃይሎች ጣልቃ ገብነት የጸዳም ጦርነቱን በሰላማዊ መንገድም ለመፍታት የሚቻልበት ቀጠና የትብብር እንዲደረግ ጠይቀዋል ብሏል። የብልጽግናውን አገዛዝ ሸሽተው ከሀገር ሲወጡ የነበሩ ሰዎችን እያሰሩ ሲሰጡ የነበሩት ዲፕሎማት ሚኒስትር ዴታ ሆኖ ተሾሙ። የራሳቸውን ሰራተኞችና የስራ ባልደረቦቻቸውን በብሔራቸው ምክንያት እያያዙ ሲያስሩ የነበሩት ዲፕሎማት ከአምባሳደርነት ተነስተው ከፍ ያለ ሹመት አግኝቷል። የሚኒስትር ዴታነት ሹመት የተሰጣቸው ብርሃኑ ጸጋይ ናቸው። የኦህዴድ ብልጽግና ሹም የነበሩትና በከፍተኛ መዝበራ ስማቸው ሲነሳ የነበሩት ብርሃኑ ጸጋይ ከፍትህ ሚኒስትርነት ተነስተው በጅቡት አምባሳደር መደረጋቸው አይዘነጋም። በአዲስ አበባ የታተሙ በነበሩትና ለብልጽግና ቅርበት ባላቸው መጽሄቶች ጭምር ለቢሮ ማደሻ በሚል 21 ሚሊዮን ብር ወስዷል በሚል የተዘገበባቸው ብርሃኑ ጸጋይ በወቅቱ የገቢዎች ሚኒስትር ከነበሩት ወይዘሮ አዳነች አበቤ ጋር ጸብ ውስጥ መግባታቸውም በነዛው ሚዲያዎች ሲገለጽ ነበር። ከአሁኗ ከንቲባ ጋር የገቡበት ውዝግብ አድጎም በአዳነች አበቤ የባንክ አካውንት ውስጥ ጉቦ ከፋዮች አርባ ሚሊዮን ብር እንዲገባ ማድረጋቸውን ለአቶ ብርሃኑ መረጃ ሰጥተው ለአገዛዙ ቅርበት ባለው አንድ ሚዲያ በኩል እንዲዘገብ ካስደረጉ በኋላ ጠቅላይ ሚኒስትሩ አቶ ብርሃኑ ጸጋዬን ወደ አምባሳደርነት ማሰማራታቸው አይዘነጋም። በኢህአዴግ ዘመነ መንግስት በሙስናና በአቅም ማነስ ከኃላፊነታቸው ተነስተው ወደ ኦሮሚያ የተላኩትና በብልጽግና አፍ ላይ ስልጣን ዘመናት የነበሩትን ብሄር ተኮር እስራትና ጥቃቶችን ከመሩ ባለስልጣናት መካከል አንዱ የሆኑት አቶ ብርሃኑ በጅቡቲ አምባሳደር በነበሩበት ወቅት ኢትዮጵያውያን በብሄራቸውና በተወለዱበት አካባቢ ምክንያት እያስያዙ ከማሳሰር አልፈው ከሀገር ሊወጡ ሲሉም ተመሳሳይ እርምጃ እንዲወሰድባቸው ስለማድረጋቸው ሲዘገብ ቆይቷል። ከነዚህ ውስጥ በጅቡቲ ኤምባሲ ሰሩ የነበሩ የትግራይ ተወላጅ ሰራተኞችን በ2014 ህዳር ላይ አስረው ወደ ኢትዮጵያ የላኩት አቶ ብርሃኑ የብልጽግናውን አገዛዝ ሸሽቶ የወጣውን ጋዜጠኛ ጎበዜ ሲሳይን እንዲያዝ የተደረገው ኦፕሬሽንን ካስተባበሩም የኦህዴድ ብልጽግና ሹማምንት መካከልም አንዱ ናቸው። በህገወጥ የሰዎች ዝውውርና በኮንትሮባንድ ንግዶች ላይ ተሰማርተው ነበር እያሉ የራሳቸው ባልደረቦች ጭምር ማቸውን የሚያነሱት ብርሃኑ ጸጋይም አሁን ደግሞ የውጭ ጉዳይ ምክትል ሚኒስትር ሆኖ መሾማቸውን የተነገረው የሚኒስትሩ ጌዲዮን ጢሞቴዎስ ምክትል እንዲሆኑ የተሾሙት አቶ ብርሃኑ በብልጽግናም ሆነ በኢህአዴግ መንግስታት ዘመን በሙስና የተገመገሙ ባለስልጣን ስለመሆናቸውም ይነገራል። በኢህአዴግ ዘመን ሙሰኝነታቸው ከፍተ ሚኒስትር እንዲባረሩ ያደረጋቸው እንደሆነ የሚነገር ሲሆን፣ በብልጽግናው ዘመን ደግሞ ለሹመት ያበቃቸው ሆኗል። ጄኔራል ታደሰ ወረደ የመጀመሪያ ካቢኔ ስብሰባቸውን አድርገዋል። በቅርቡም ህዝባዊ ኮንፈረንስ በማካሄድ በነባራዊ ችግሮች ላይ አፋጣኝ መፍትሄዎች ይቀመጣሉ ሲሉ ተናግሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ሌትናንት ጄኔራል ታደሰ ወረደ በጽህፈት ቤታቸው በመገኘት በይፋ ስራቸውን መጀመራቸውንና የአስተዳድሩን ካቢኔ መሰብሰባቸውን ጽህፈት ቤታቸው አሳውቋል። ጄኔራል ታደሰ ወረደ የጊዜያዊ አስተዳድሩን የካቢኔ መደበኛ ስብሰባ ዛሬ ማካሄዳቸውንና በሚቀጥሉት ወራት በሚከናወኑ ተግባራት ላይ አቅጣጫና የስራ መመሪያ መስጠታቸውንም ባጋራው መረጃ አሳውቋል። በቅርቡም ህዝባዊ ኮንፈረንስ በማካሄድ በነባራዊ ችግሮች ላይ አፋጣኝ መፍትሄዎች እንደሚቀመጡ ፕሬዝደንቱ ገልጸዋል ያለው ጽፈት ቤታቸው ሁሉም የክልሉ የፖለቲካ ድርጅቶችና ሌሎች የህብረተሰብ ክፍሎችም በትግራይ ብሔራዊ ጥቅም ላይ በጋራ እንዲሰሩ የሚያስችል አካሄድ ይዘረጋል ማለታቸውንም አመላክቷል። ጄኔራል ታደሰ ወረደ በጊዜያዊ አስተዳድሮ አመራር ላይ አንዳንድ ማስተካከያዎች እንደሚኖሩ በመጠቆም በአጭር ጊዜ ውስጥ ይተገበራል ማለታቸውንም እንደዚሁም ፕሬዚዳንቱ ለካቢኔያቸው ያለን ጊዜ በጣም አጭር ነው ሲሉ በመግለጽ እያንዳንዱ መስሪያ ቤት የቀጣዮችን ሶስት ወራት እቅድ በመከለስ በሚቀጥሉት አስራ ሁለት ወራት ውስጥ የሚከናወኑ ተግባራትን በግልጽ እንዲያስቀምጥ ማሳሰባቸውን መረጃው አመላክቷል። የሁሉንም ስራዎቻችን ማዕከል የፕሪቶሪያው ስምምነት ሙሉ በሙሉ ማስፈጸም ሊሆን ይገባል ሲሉ ነው ያነሱት። የትግራይ ሰላምና ደህንነት በአስተማማኝ መልኩ ማስጠበቅ፣ የክልሉን ኢኮኖሚ ማነቃቃትና መልካም አስተዳደር ላይ ትኩረት ማድረግ ደግሞ ያስፈልጋል ስለማለታቸው ጽፈት ቤታቸው ገልጾ የሚ የሚቀመጠውን አቅጣጫ ተከተሉ ስለማለታቸውም አክሏል። ልዩነቶቻችንን ወደ ጎን በመተው የትግራይና የህዝቦቻችን ቀጣይ ህልውና ዋስትና እንዲያገኝ ለማድረግ የሚያስችል ስራ በጋራ መስራት አለብን ያሉት ጀኔራሉ አንዱ አሸናፊ ሌላው ተሸናፊም ወይም ገፊና ተገፊ የምንሆንበት ሁኔታዎች ስለሌሉም እንደ ትግራዋይ አንድነታችንን አጠናክረን በጋራ መስራት አለብን ማለታቸውንም አክሏል። አያይዞም እስካሁን የነበረው ህወሓትና የጊዜያዊ መስተዳድሩ የሚለው አጀንዳም መፍትሄና መደምደሚያ ማግኘት አለበት ሲሉ የገለጹት ፕሬዚደንቱም የትግራይና የህዝቦቿ ጉዳይ ግን የሁላችንም አጀንዳ ሊሆን ይገባል ሲሉ መናገራቸውን ነው የጠቀሱውም። የርዕሰ መስተዳድሩ ኃይል በርካታ የዩኒቨርሲቲ ተማሪዎችን አፍኖ መሰወሩ ተነገረም። የብርሃኑ ነጋ ውሳኔን ተከትሎ ተቃውሞ ሲቀጥል የኢዜማው ሰው የቅርብ አጋር የሆኑት ግለሰብ ደግሞ ተመራቂ ተማሪዎችን ሲያሳፍኑና ሲያስደበድቡ ውሏል። በጅግጅጋ ጅጋ ዩኒቨርሲቲ ስማችን እንዳይጠፋ በሚል አመራሮቹ የመውጫ ፈተናው እንዲጭበረበር ያደረጉበትና የብርሃኑ ነጋው ተቋሚ የትምህርት ሚኒስትር ፈተናውን ውድቅ በማድረግ እንደገና ተመራቂ ተማሪዎችን ፈትኑ እርምጃም ውሰዱ በሚል ያሳለፈውን ውሳኔና የጻፈውን ደብዳቤ በተመለከተ መዘገባችን የሚታወስ ነው። የመውጫ ፈተና ተፈትነው አልፈው የቴምፖራሪ ዲግሪ ሲጠባበቁ እንደነበሩ የገለጹ የጅግጅጋ ዩኒቨርሲቲ ተመራቂ ተማሪዎች ግን በድጋሜ ገና በሚቀጥለው ሰኔ ተበታተናላችሁ በመባላቸው ዛሬም መብታቸውን ሊጠይቁ በተዘጋጁበት በጸጥታ አካላት ድብደባና አፈና እንደደረሰባቸው ታውቋል። አንድ ተመራቂ ተማሪ ሲናገርም ያለፈ ተማሪ እንዴት ተብሎ እንዴት ይጠየቃል ብለን ሀሳብ ልናቀርብ በተሰለፍንበት ወቅት ሀምሳ አካባቢ እንሆናለን። ሀያ ተማሪዎችን በፓትሮል ጭነው ወሰዷቸው። የት እንደደረሷቸው ማናውቅም፣ ስልካቸውም አይሰራም። የቀሩትም ተደብድበው ከፍተኛ ጉዳት ደረሰባቸው ሲል ተናግሯል። አንዳንድ ዓይን እማኞች ደግሞ በሶማሌ ክልል ርዕሰ መስተዳደር ሙስጠፋ መሐመድ ኃይሎች በአጠቃላይ ታፍኖ የተወሰዱ ተማሪዎች ከ50 እስከ 60 እንደሚደርሱ ይናገራሉ። ሌላኛው ቅሬታ አቅራቢ ተመራቂ ደግሞ ፈተናችን ታግዶ ከቆየ ሰነባብቷል። በዚህም የግቢው አስተዳደር አካላትን ምላሽ ለመጠየቅ እየሞከርን ነበር። ሊያናገሩን ግን ፈቃደኞች አይደሉም። ትናንት ልንጠይቅ ስኔድ አባረሩን። ዛሬ ልንጠይቅ ስኔድ ደግሞ በርካታ የጸጥታ አካላት ተጭኖ መጥተው ተማሪዎችን ደብድበዋል። ሌሎችንም በፓትሮል ጭነው ወስደዋቸዋል። ወደ ማረሚያ ቤት ያጋዟቸው ይመስለኛል ብለዋል። ምንድነው ብለን ስንጠይቅ የብርሃኑ ነጋ ተቋም ትምህርት ሚኒስቴር ነው ያገደው ብለው ይመልሱልናል። የደሃ ልጆችንን ቤት ተከራይተን ለመገብያ ስላክን ነው የምንኖረው። እኔ 25 ሺህ ብር ወጪ አድርጋለሁ። ዩኒቨርሲቲው ከግቢ ያስወጥቶናል። የሚሰጠን ሰርቪስ የለም ሲልም ገልጿል። ሌላኛዋ ተመራቂ ተማሪ ደግሞም ሴቶችንም ደበደቧቸው። ምንም ብጥብጥ አልፈጠርንም። ያወቅነው ነገርም የለም። መብታችን እንዲከበር እሱም ይፍታዊ የሆነ ነገር ተደርጎብናል። ፍትህ እንፈልጋለን ባልንበት ሁኔታ ነው ይህ ሁሉ የተደረገብን ብላለች። ገና እየተሰባሰብን ባለንበት ወቅት መሳሪያ ታጥቀው ዱላ ይዘው የመጡ የመንግስት ኃይሎች ሰበሰቡንና ተማሪዎችን በጅምላ መደብደብ ጀመሩ። አውላላ ሜዳ ላይ ታፍሰው የተወሰዱ አሉ። ወደ ሀያ ይሆናሉ። ስንደውልም ስልካቸውን አያነሱም። የት እንዳሉ ማናውቅም። አይተናል። እዛ መኪና ላይ ጭኖ ነው የወሰዷቸው ስትል ተናግራለች። የብልጽግናው አገዛዝ ካረፉበት ሆቴል አውጥቶ የረሸናቸው ፖለቲከኛው በቴ ኡርጌሳ ከተገደሉ አንድ ዓመት ሞላቸው። ፖለቲከኛውን የገደሉ ሰዎች ግን እስካሁን አልተጠየቁም። በኦሮሚያ ውስጥ በሚያደርጋቸው እንቅስቃሴዎችም ይሆን በመገናኛ ብዙሃን የኦሮሞ መንግስት ነኝ የሚለው የኦህዴድ ብልጽግና ኮሬን የገኛ በተሰኘ የመግሪያ መዋቅሩም በጠቅላይ ሚኒስትር አብይ አህመድና በአቶ ሽመልስ አብዲሳ የተመራም በርካታ የኦሮሞ ወጣቶችና ፖለቲከኞችን እንደገደለና እንዳፈነም ሮይተርስ የዜና ወኪል በምርመራ ሪፖርቱ ማጋለጡ የሚታወስ ነው። በዚህ መንግስታዊ የመግደያ መዋቅር ከተረሸኑ ሰዎች መካከል እውቁ ፖለቲከኛ በቴ ኦርጌሳ አንዱ ናቸው። አቶ በቴ በተወለዱበት ከተማ መቂ ካረፉበት ሆቴል በምሽት ተወስደው ከተገደሉ አንድ ዓመት ሆኗቸዋል። ይህንን ግድያ የፈጸመው የብልጽግናው መንግስት የጸጥታ ኃይል መሆኑን ያረጋገጠው መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ምርመራውን እንዲያቋርጥ በእናቶች መልስ አብዲሳ ቢሮ ጫና እንደተደረገበት መናገሩም ይታወሳል። በቴን ያስገደሉት እነዚሁ ብልጽግናዎች አንድም ቀን ስለእርሱ ባለስልጣናቱም የመገናኛ ብዙሃኖቻቸው ስለአሟሟቱም ይሁን ስለገዳዮቹ ተናግረውም አያውቁም። አቶ በቴን ካረፉበት ሆቴል በኩል ለሌሊት አውጥተው የረሸኑት ብልጽግናዎች እህቱና ወንድሙን ጠረጠርን፣ በዚህም ይዘናቸዋል። በንብረት ጸብ ምክንያት ከወንድሙ ጋር ተጣልቶ ነው የሞተው በማለት በመቂ ከንቲባ ዲል በወርጌሳ በኩል የተናገሩ ቢሆንም የራሳቸው ሰብአዊ መብት ኮሚሽን ግን ግድያውን የፈጸሙት መንግስታዊ ታጣቂዎች መሆናቸውን፣ በዛው እለት የነበሩ የአይንማኞችን ደብዛቸው እንዲጠፉ መደረጋቸውን መግለጹ ይታወሳል ባለፈው አንድ ዓመት ባለቤቱና ልጆቹ ለስደት የተዳረጉበት ሁኔታ ከመፈጠሩ በዘለለም ይህንን የሰላማዊ ፖለቲካ ታጋይ የረሸኑ ሰዎች ለፍርድ አልቀረቡም። የብልጽግናው አገዛዝ በኢትዮጵያ ላይ ጦርነትን ያወጀም የኦሮሞ መንግስት ሊባል የማይገባው የጭካኔ አገዛዝ መሆኑን በተደጋጋሚ ሲገልጹ የሚታወቁት አቶ ባተ ኡርጌሳ ሚያዚያ 2016 በመቂ ከተማ እኩለ ሌሊት ላይ የተረሸኑበት አንደኛ አመት ግን በቤተሰቦቻቸውና ወዳጆቻቸው ታስቦ ውሏል። ዶናልድ ትረምፕ የገበያ ማጭበርበር ፈጽመው እንደሆነ ምርመራ እንዲደረግባቸው ሴናተሮች ጠየቁ። የሴናተሮቹ ጥሪ የተሰማው ፕሬዚደንት ዶናልድ ትራምፕ በበርካታ ሀገራት ላይ የጣሉትን ከፍተኛ ቀረጥ ማዘግየታቸውን ይፋ ከማድረጋቸው በፊት ሰዎች አክሲዮን እንዲገዙ ማበረታታታቸውን ተከትሎ ነው። ዲሞክራቱ የካሊፎርኒያ ሴናተር አዳም ሼፍ በኤክስ ገጻቸው ስለ ትራምፕ የቀረጥ ፍሰት ቀድሞ የሚያውቅ በአስተዳድሮ ውስጥ ማነው? በሕዝብ ወጪ ሳክሲዮን ገዝቶ ወይም ሽጦም ያገኛለ ወይ ሲሉ በጠየቁበት መልእክት ላይ ለዋይት ሀውስ ሕዝቡ ሁሉንም ነገር የማወቅ መብት አለው ብለዋል። ዲሞክራት የፋይናንስ አገልግሎት ኮሚቴ አባላት በበኩላቸው የአሜሪካ ፕሬዚደንት ቃል በቃል ባለም ትልቁ የገበያ ማጭበርበር ዘዴ ውስጥ እየተሳተፉ ነው ሲሉ ትራምፕን ከሰዋቸዋል። ፕሬዚደንት ዶናልድ ትራምፕ የወልስትሪት የመገባበያ ቋጣት መከፈቱ ጥቂት ቀደም ብሎ ጊዜው አክሲዮን የመግዣ ነው የሚል መልእክት አስተላልፏል። ፕሬዚደንቱ መልእክቱን ባስተላለፉ ሰዓታት ውስጥ ከቻይና በቀር በበርካታ ሀገራት ላይ የጣሉትን ከፍተኛ ቀረጥ ለዘጠና ቀናት ማዘግየታቸውን ይፋ አድርጓል። የፕሬዚደንቱ ውሳኔ የአውሮፓ ህብረትን ጨምሮ ከበርካታ ሀገራት ድጋፍ ሲያገኝ፣ አሜሪካኑ ዲሞክራቶች ግን ፕሬዚደንቱን በማብጠልጠል ምርመራ ይደረግባቸው ዘንድ ግፊት በማድረግ ላይ ይገኛሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ስሉ ነበርም። አበቃን። ቸር ያሰማን።